ሶስቶ እናነሳለን የሚል ዋና ዋና ግቦች ነበሩ። እነዚህ ግቦች ለማሳካት በርካታ ባለድርሻ አካላትን አሳትፈ ሰፋፊ ስራዎች ሲሰሩ የነበረበት ሁኔታ ነበረ። አዲስ አበባ ላይ ብቻ ወደ 28 ሺ አካባቢ ደም ለመሰብሰብ ነበረ ግብ ጥለን የነበር ነው። ስለዚህ ካስቀመጥነው ግብ አንጻር አጠቃላይ ወደ 423295 ዩኒት ደም ከግባችን አንጻር ሲታይ ወደ 82.5 በመቶ የፈጸምንበትና ከግማሽ ሚሊዮን በላይ ሰዎች የደም ሕክምና እንዲያገኙ በማድረግ ህይወታቸው መታደግ የቻልበት በጀት አመት ነው የነበረው። አዲስ አበባ ላይ ከቀደመ 128 ሺህ ውስጥ ወደ 101 ሺህ አካባቢ የሚት ደሞች እንዲሰበሰቡ ያደረግንበት በጀት አመት ነው። የአይን ብሌን ከማሰባሰብ አንጻርም ኦልሞስት ግባችንን ማሳካት የቻለ ስራ የሰራንበት በጀት አመት ነው። የምንሰበስበው ደም በርካታ ባለድርሻ አካላትን ያሳተፈ ቢሆንም ትልቁ ባለድርሻ አካላችን ትምህርት ቤት ሆኖ ቀጥሏል። በሳለፍነው በጀት አመት አዲስ አበባ ውስጥ ከሰበሰበው ደም ውስጥ 51 ነጥብ አምስት በመቶ የሚሆነው ደም የሰበሰበው ትምህርት ቤቶች ላይ ነው። ትምህርት ቤቶች ላይ አምና መጀመሪያ በጀት አመት ላይ እንደዚህ መድረክ ስናዘጋጅ ቅድም ጭምር የጋራ አድርገን ብንሄድ የሚል ሀሳብ ተይዞ ወርክ ሀውስ እናደርግ የነበረበት ሁኔታ ነበረ። አጠቃላይ ወደ 153 አካባቢ ትምህርት ቤቶች ነበሩ ማፕ የተደረጉ። እዛ ውስጥ ደም ለመለገስ ኤሊጅብል የሆነው ማህበረሰብ ወደ 300 ሺህ አካባቢ ይቀርባል። ስለዚህ ከዚህ 300 ሺህ ከሚቀርበው ኤሊጅብል ደም ለጋሽ ውስጥ ወደ 92 ሺህ አካባቢ ደም እንሰበስብ የሚል የእያንዳንዱ ትምህርት ቤቶች ግብን ደምረ እንደዛ አካባቢ ነበረ ታሳቢ የተደረገው። እዛ ዘጠና ሁለት ሺ ውስጥ ወደ ሀምሳ ሁለት ሺ አካባቢ ደሞችን ማሰባሰብ የተቻለበት ሁኔታ አለ። ከባለፈው ሁለት ሺ አስራ ስድስት በጀት ዓመት አንጻር ሲታይ ጥሩ መሻሻል የነበረበት አንዳንድ ትምህርት ቤቶች ጋር ደግሞ በባለቤትነት የደም ልገሳውን ይዞ መሄድና ሰፋፊ ንቅናቄዎችን በማድረግ ሰፋፊ ስራዎች መስራት የተቻለበት ነው ብለን ማንሳት እንችላለን። ቅድም ያነሳሁት ሀምሳ ሁለት ሺ ደም በእናንተ አስተባባሪነት በእናንተ ለጋሽነት በእናንተ ልጆች ለጋሽነት በእናንተ ልጆች ማስተባበር የመጣ ውጤትና ከዛ በላይ ሰዎችን ህይወት የታደገ ስለሆነ በዚህ አጋጣሚ ትምህርት ቤቶችን፣ የትምህርት ቤት መምህራንን፣ ተማሪዎችን አጠቃላይ በራሴና በኢትዮጵያ ደምና ሕብረ ሕዋስ ስም እንድታመሰግኑልኝ እፈልጋለሁ። በጣም ትልቅ ነገር ነው ህይወትን መታደግ። በአምሳዎቹ ሺዎች የሚቆጠር ህይወትን መታደግ ደግሞ በጣም ከትልቅም ትልቅ ነገር ነው። መምህራን ትምህርት ቤቶች በባህርያቸው ሰጪዎች ናቸው። እውቀት ይሰጣሉ። ትውልድ ይቀርጻሉ፣ አገር ይቀርጻሉ። ስራቸው መስጠት ነው። ስራቸው ትውልድን ማነጽ ነው። ስራቸው አገርን ማነጽ ነው። አሁን የተነጋገርን ያለ ነው። የደም ልገሳ ጉዳይ የአይን ብሌን ልገሳ ጉዳይ ሲጨመርበት ደግሞ ሂዩማኒቲ ኢን አክሽን የሚባለው ኢን አክሽን የሰዎችን ህይወት መታደግ በተግባር የምናሳይበት ቦታ ነው። በተግባር የምናሳይበት ቦታ ነው። ልጆቻችን በትምህርት ቤት እውቀት መገበየት ክህሎት መገበየት አንድ ነገር ሆኖ ክንዳቸውን ዘርግቶ ደማቸውን ለግሰው ህይወት ሲታደጉ በተግባር ህይወት መታደግ ምን እንደሆነ ለሰው መኖር ምን እንደሆነ ለአገር መኖር ምን እንደሆነ አብሮ የሚማሩበት ቦታ ነው። ስለዚህ እውቀት ከማካፈል ክህሎት ከመገንባት ትውልድን ከመገንባት አእምሮን ከመቅረጽ ባህሪን ከመገንባት የነገር ተስፋ ከመገንባት በተጨማሪ በዚህ በተቀደሰ ደም ልገሳ ውስጥ በዚህ በተቀደሰ ብሌን ልገሳ ውስጥ በዚህ በተቀደሰ የአካል ክፍል ማካፈል ውስጥ ስንሳተፍ ልጆቻችን በተግባር እሱንን ይወስዳሉ። ትምህርት ቤቶች ላይ የተደራጀ ማህበረሰብ ነው ያለው ወጣት ማህበረሰብ ነው ያለው። የምንሰጠው እውቀት ተማሪዎች ጋር ሊሚትድ የሚሆን አይደለም፣ ወደ ቤተሰብ የሚሄድ ነው። ወደ ቤተሰብ ስለሚሄድ አገር ላይ ኢንፍሉዌንስ ያለው ነው። አገር ላይ ኢንፍሉዌንስ ያለው ነው። ስለዚህ አንድ የደም ድራይቭ አዘጋጅታችሁ የተወሰኑ ተማሪዎች የተወሰኑ የትምህርት ቤት ማህበረሰብ ደም ሲለግስ እዛ ሊሚትድ የሚሆን አይደለም። የለገሱ ልጆች እቤታቸው ሲሄዱ ደም ለገስን ህይወት ታደግን የሚል መልዕክት አብሮ ለቤተሰቦቻቸው የሚያስተላልፉበት ሁኔታ ስላለ ይሄ ነው ቢዩ የተደረገ ሂዶ እንደ አገር ባህል ሆኖ ነገ አጠቃላይ ደማችን ለሚፈልጉ ብሌናችን ለሚፈልጉ ሰዎች ተደራሽ እንድንሆን በማድረግ አጠቃላይ ስነምግባርን ከመገንባት የነገር ፊውቸር ከመገንባትና አገር ከመገንባት አንጻር ባህሉ እንዲኖር የሚያደርገው እንደነዚህ አይነት ትላልቅ ስራዎች ናቸው። ስለዚህ የሰራን ያለነው ስራ በጣም የተቀደሰ ስራ ነው። ቅድም ያነሳቸው ፊገሮች በዕቅድ ደረጃ የተያዙትም በአፈጻጸም ደረጃ የተያዙትም አሁን ካለን አገራዊ ፍላጎት አሁን ካለን እኛ ያለንበት ከተማ ፍላጎት አንጻር ሲታይ አሁንም ሊሚቴሽን ያለበት መሆኑን በጣም ኢንፋሳይዝ እንድናደረግ እፈልጋለሁ ነው ጥቁር አንበሳ ብቻ በቀን ሁለት መቶ እስከ ሶስት መቶ ደምኛ ጋር ይጠይቃል። የደም ተዋጽኦ ለካንሰር ታካሚዎች የሚሰጡት ፕሌትሌት የምትባለው 20 አካባቢ በቀን ይፈልጋሉ። ያን ማያገኝ ከሆነ ሰው በደም መፍሰስ በደም እጦት ህይወት ያልፋል። ያን ፍላጎታቸውን ማሟላት እስቲ ፈተና ነው። አንዳንዴ ሐኪሞች ራሳቸው ተሰብስቦ ይመጣሉ ወደ ደም ባንኩ። የካንሰር ሕክምና ያለ ደም አይሆንም። ለካንሰር የሚሰጠው ኬሞቴራፒ ለካንሰር የምንሰጠው ራዲዮ ቴራፒ ራሱ የደም ሴሎችን ይጎዳል። ያ ስለሆነ ደም ሰፖርቲቭ ሆኖ አብሮ ካልተሰጠ መድኃኒቱ በራሱ ምንም ዋጋ የለው። ስለዚህ ደም ከሌለ እኛ ራሱ በዚህ ሌቭል ስፔሻላይዝ አድርገን እዚህ ህክምና ተቋም ላይ መኖራችን ምንም ትርጉም የለውም ብሎ ተሰብስበው ይመጣሉ ሐኪሞቹ እራሳቸው። ስለዚህ አሁንም የደም ማሰባሰቡ ላይ የደም ልገሳው ላይ ጠንከር ያለ እርምጃ መውሰድ ማንችል ከሆነ እንደ ተቋም እኛም የተቋቋምበትን የህይወት ማዳን ስራ እንደ ማህበረሰብ ደግሞ ሁላችንም ያለንበትን ኃላፊ ተወጠን ህይወትን የመታደግ ጉዳይ አሁንም ፈተና ሆኖ የሚቀጥልበት ሁኔታ ውስጥ ነው ያለ ነው። የዓለም ጤና ድርጅት የአንድን ሀገር የደም ፍላጎት መሰረታዊ የሆነውን ፍላጎት ብቻ ለማሟላት ቢያንስ ያገሪቱ አንድ በመቶ የሚያክለው ሰው ደም መለገስ አለበት ብሎ ያስቀምጣል። ያ ማለት ለ120 130 ሚሊዮን ላለው ህዝብ አንደት ሁለት አንደት 3 ሚሊዮን አካባቢ ደም ይፈልጋል ማለት ነው። ቅድም ያነሳ ነው 423000 ዩኒት ደም ከሱ አንጻር እስቲ በጣም ሊሚትድ እንደሆነና መታደግ ያለብንን ህይወት መታደግ ከመቻል አንጻር አሁንም ብዙ ስራ የሚጠይቅ መሆኑን የሚያመላክት አጠቃላይ አገራዊ ሁኔታ ውስጥ ነው ያለ ነው። ስለዚህ ትምህርት ቤቶች ጋር ወጣት ማህበረሰብ ነው ያለው። የደም ልገሳውን በደንብ ኢንትሮዲስ የምናደረግ ከሆነ መደበኛ ደም ለጋሽ ሆኖ አስተማማኝ ቋት እንዲኖር አስተማማኝ ህይወት ማዳን ስራ ውስጥ እንዲሳተፍ በዛ ሂደት ውስጥም ኢቲካል የሆነ ማህበረሰብ ሆኖ ያ ማህበረሰብ እንዲወጣ የማድረግ አቅምም ያለው ስለሆነ የአፍሪካን የዓለም ኤክስፒሪየንስና አብዛኛው የደም ድራይቦች ትምህርት ቤቶች ላይ መሰረት የሚያደርጉበት አጠቃላይ ሁኔታ ጭምር ነው ያለና ትምህርት ቤቶቻችን ላይ የደም ልገሳው ባህል እንዲሆን የምናደረገውን ጥረት በደንብ ማጠናከር ይፈልጋል ማለት ነው። አንዳንድ ትምህርት ቤቶች ባህል ያደረጋችሁ ያላችሁት፣ ሬጉላር ደግሞ እንዲለገስ ያደረጋችሁ ያላችሁት፣ በአመት ሶስቴ ያስለገሳችሁ ትምህርት ቤቶች አላችሁ። አንዳንዱ አንዴ ብቻ ያስለገሳል። አንዳንዱ አንዴም ለማስለገስ ቻለንጅ የሚያደረግ ትምህርት ቤት አለ። ስለዚህ እየሰራን ያለ ነው ስራ፣ ቅድም መግቢያ ላይ ሳነሳ እንደነበረ የህይወት ጉዳይ ስለሆነ እዚህ ላይ በደንብ ርብርብ ማድረግ አሁንም ጥረታችንን በደንብ ማጠናከር አሁንም በባለቤትነት ትምህርት ቤቶች የደም ድራይቡን የማስተባበር ራሳቸውም ለጋሽ የሚሆን ልጆቻቸው እንዲለግሱ የማድረግ ስራ በዛ መንገድ ስንሄድ ነው ቅድም ያልናቸውን ችግሮች መፍታት የምንችለውና፣ በዚህ አጋጣሚ በዚህ በጀት አመትም ይሄ ስራ በደምብ ተጠናክሮ እንዲቀጥል እንፈልጋለን። እቅዳችን ከባለፈው በጀት ዓመት የተሻለ ለማድረግ ነው ታሳቢ ያደረግነው። በበጀት አመቱ 550 ሺ አካባቢ ዩኒትንም እንዳገር እንሰበስባለን የሚል ግብ ጥለናል። እዚ አዲስ አበባ ላይ ወደ 130 ሺ አካባቢ ደሞችን እንሰበስባለን የሚል ግብ ነው የጣልነው እና ከእሱ አንጻር ትምህርት ቤት ውስጥ ያለው ኤሊጂብል የሆነ ማህበረሰብ እንደው አትሊስት ሃፉ እንኳን ደም ቢለግስ ግብ ለማሟላት የምንችልበት ሁኔታ ስላለ በዛ ልክ ባለቤት ሆነን ስራውን እንድንቀጥል የሚለውን ነገር ለማንሳት ነው። የአይን ብሌን የምንለው ጥቁሯን የአይናችን ክፍል የሸፈነቿ መስታወት ነች። በጣም ትንሽ ነች። ይችን ጥፍር ነው የምታክለው የምትነሳው ያቺን የምትሸፍን አርቲፊሻል ነገር አለች፣ ቦታ ላይ ትሸፈናለች። ከተነሳ በኋላ ፊት ላይ ምንም አይነት የቅርጽ ልዩነት የለውም። ለማንሳት ምንም ጊዜ አይወስድም። የቀብ ስነስርዓት አያስተጓጉልም። ግን ደግሞ የተነሳው አይን ብሌን በአይን ብሌን ጠባሳ ምክንያት ጨለማ ውስጥ ላሉ ሰዎች ብርሃን ነው የሚሆነው። አይናቸው ይበራል። እስካሁን አንስተን ቀደም ገና የሰራላቸው ሰዎች አንድም ፌለር የለም፣ አንድም ፌለር የለም። ሁሉም ሰክሰስፉሊ ጨለማ ውስጥ ያሉ ሰዎች ብርሃን አይተው የሚያመሰግኑበት፣ የሚደሰቱበት የራሳቸው ህይወት ወደ ኖርማል የሚመጣበት አገራዊ ነባራዊ ሁኔታ ነው። ሶፋር ያለን ይህን ስራ ኤክስፓንድ ለማድረግ ሙከራ እያደረግን ያለነው በዚህ በጀት ዓመት ቀደም ሲል አዲስ አበባ የነበረውን አይን ባንክ ጅማ ላይ አንድ ኦልሞስት ሰክሰስፉሊ እያስጀመርን ያለ ነው። ወደፊት ይህንን የማስፋት ስራዎችን አብረን እንሰራለን። ይሄም ባህል እንዲሆን በደንብ መስራት ይፈልጋል ማለት ነው። አንዳንድ ሀገሮች ባህል ያደረጉ አሉ። ሰው ህልፈት ሲገጥም እቤት ሁሉ ውስጥ ሆነ ህክምና ተቋም ውስጥ የአይን ባንክ ጠርቶ ብሌን ሳይነሳ የቀብር ስርዓት እንዳይፈጸም የሚያደርጉ ሀገሮች አሉ። የስጋችን አካል ነው። ሁላችን እንደምናውቀው ከልፈት በኋላ ስጋ አፈር ነው የሚሆነው። ስለዚህ ብሌንም አፈር ነው የሚሆነው ከልፈት በኋላ። ከተገበረ ግን ሰጠን የምናፍቅ ከሆነ እኛ በህይወት እያለን ለእኛ ያገለግላል። ካለፍን በኋላ ሁለት ብሌን ከሰጠን ሁለቱ ብሌን ለሁለት ሰው ነው የሚሰጠው። አንዴ ሁለቱን ቀዶ ጥገና አይደረግም። አንዱን አንዴ ይደረግና ይሄኛው ከዳነ በኋላ ነው ሌላ ጊዜ ሌላው የሚደረገው። ስለዚህ አንዴ አንድ ሰው ላይ ሁለት ስናነሳ፣ አንዱ ለአንድ ሰው፣ አንዱ ለአንድ ሰው፣ ስለዚህ ሶስት ጊዜ አገልግሎት ይሰጣል ማለት ነው አይናችን። ስለዚህ ለሶስት ሰው ብርሃን ለራሳችን በህይወት እያለን ከልፈት በኋላ ደግሞ ለሌላ ሁለት ሰው ብርሃን በመሆን ጨለማ ውስጥ ያሉ ሰዎችን የማብራት አቅም ያለው ትልቅ ስራ ነው። እሱ ጋር ያለው ስራና እና ባይን ብሌን ጠባሳ ምክንያት ብርሃናቸውን ያጡ ሰዎች ቁጥራቸው በጣም ብዙ ነው። እንደ ሀገር ከግማሽ ሚሊዮን በላይ ሊሆን እንደሚችሉ ጥናቶች ያመላክታሉ። እዚህ ዙሪያ ላይ ሙያን በደንብ ቢውድ ከማድረግ አንጻር ባለሙያን ትሬን ማድረግ በጣም ብዙ ስራዎች ይፈልጋሉ። ኢንፍራስትራክቸሩ በደንብ ኤክስፐርት ማድረግና እንደ ሀገር መሆን በጣም ይፈልጋል እዚህ ላይ እንደ ተቋም ግብ ጥለን አልሞ ስራ እየሰራን ያለንበት ሁኔታ ስላለ ይሄም የስራ አካል ሆኖ ትምህርት ቤት ውስጥ ለተማሪዎችም እያስተማር እኛም ሞዴል የሆንን በህይወት ያለን ቃል የገባ ምንሄድበት ሁኔታ መፍጠር ያስፈልጋል ዘመኑ የቴክኖሎጂ ዘመን ስለሆነ እሱን ለመጠቀም ጥረት ያደረግን ያለ ነው ብዙ ስራዎቻችንን ዌብ ቤዝድ እንዲሆኑ የደም ልገሳ ዌብ ላይ ሰዎች ቃል መግባት የሚችሉበት የልገሳ ቦታዎችን ማወቅ የሚችሉበት የሞባይል አፖች ጭምር የሚኖሩበት ስራዎችን ለመስራት በዚህ በጀት አመት ጠንካራ እርምጃዎችን ለመውሰድ ጥረት ያደረግን ያለንበት ሁኔታ አለ። ኮል ሴንተር ኦልሞስት ስተብሊሽ አድርገናል። ፍሪ የሆነ ኮል ሴንተር በቅርቡ አናውንስ እናደርግላቸዋለን። ኦልሞስት ስራው እየጨረስን ያለ ነው። ኤስኤምኤስ ስርአቱንም ስርአት ለማስያዝ ጥረት የተደረገ ያለበት ሁኔታ አለ። ደም ሰው ከለገሰ በኋላ ፖስት ዶነር ካውንስሊንግ አፕሮች የሚያደርግበት ቀኑ ሲደርስ ደግሞ በየሶስት ወር ሪማይንድ የሚያደርግበትን ስርአት የአዲስ አበባ ላይ ብቻ ሳይሆን እንደ ሀገር እሱ ተደራሽ ለማድረግ በዚህ በጀት ዓመት ጠንከር ያሉ ስራዎችን በመስራት በቴክኖሎጂ የታገዘ አጠቃላይ ለማድረግ ጥረቶች የምናደረግበት ሁኔታ አለ እና ያን ሁሉ አድርገን ደም የሚፈልጉ ሰዎች ደም አግኝቶ ሕይወታቸውን እንዲታደግ ብሌን የሚፈልጉ ሰዎች ብሌን አግኝቶ ብርሃን እንዲያዩ የማድረግ እና ሌሎች አዳዲስ ሰርቪሶችንም ኢትሮዱስ እናደርጋለን ብለን እናስባለን። በዚህ በያዝነው በጀት ዓመት ከደም አልፈን እስቲም ሴል ወይንም ይሄ መቅኔ ሞልማሮ የሚባለው እንደ ሀገር ሕክምናው ስለሌለ ውጭ ሀገር ነው ሰዎች ሂደው የሚታከሙ እና እንደነዚህ አይነት አገልግሎቶችንም የማስጨመር ስራዎች በግባችን ውስጥ የተጣሉና ለወደፊት አጠቃላይ አካል ክፍል ልገሳ ጋር የተያዘው ጉዳይ እንደ ተቋም ኦን ለማድረግ የህግ ማዕቀፎችን የመስራት ስራዎች አብረን እየሰራን ያለንበት ሁኔታ ስላለ ከሰው ልጆች የሚገኙ የህክምና ግባቶች አጠቃላይ እንደ ተቋም እኛ ጋር ሆነው ከሰዎች ለሰዎች የተላለፈ ሰዎችን እያስቀጠል ሰዎችን ህይወት እየታደግን የምንሄድበት አጠቃላይ ሁኔታ ላይ የሰራን መሆኑን መረጃ ሰጥቼ፣ ሰፊ ጊዜ ስላለን የተወሰደ ፕሬዘንቴሽንም አቅርበን እዛ ላይ ዲስከስ ስለምናደረግ መድረኩን በዚህ እከፍታለሁ እጅ